ኦልሞስት እሱ መጨረሻው መሆኑ አውቆት ነበረ። መዲና ላይ አቅፎኝ ካለቀሰ በኋላ አሁለት ምንድ እኔ ቀድሜው ነበር የተመለስኩ። ከመሞቱ ከሁለት ቀን በፊት ደውሎልኝ ነበረ። ደውሎልኝ ግን ያለኝ ነገር ተዋድዬ እንሮ እንድሄድ ላደረክልኝ ነገር በሙሉ አመሰግናለው እዛ ከላሹከን ወዳለው ረስ ሃይቃ መሐመድ ሰኢድ አሁን ወንድሜ ካሊድ ነበረ። የገቢ ማሰባሰቢያውን በሚመለክት ሰዓት አለቀሰ። ምክንያቱም መሐመድ ሰኢድ በብዙ ሀብታሞች ተከብቦ ነበረ። ሁሉንም ሀብታሞች ብትጠይቋቸው አንድ ቀን ጠይቆ አያውቅም። የሰው ፊት አይወድም ነበረ ወላሂ። እኛን በዋሪዳ ስፖንሰር ለማድረግ እንደዚህ ቦታ እንሂድ ስለው ትንለው

በራሱ የሚቃቃ አይኑን ሰቶ ምኑ ሰቶ የሚያወሩት ነበረ። አላህ ይዘንለት በሻመጣናችንም እናግዘው እንለው አልያሚን ባለቤት ባህል ባህል ስሜት ሆነ ልጅየው ቅድም ሳልቅስ መጣ። ሰው አስተባበር አይለቀስም ማይለቅስም እያለች እናትየው መጣ። የአራት ወር የአምስት ወር ልጅ አንጥታ ይሄን ልጅ እኮ ናፍቆት ነበረ ይህን ልጅ ሳያይ ነው እኮ ዳተ ሄደው ዳሰጠች አላህ ብለው ደግሞ ሶስት ሴት ልጅ ያለ የመጨረሻው ልጅ ወንድ ልጅ፣ ወንድ ልጅ በጣም በጣም ይወድ ነበር። ልጅ ልጅ ወለድ በጣም ይፈልግ ነበር። ገና እሱ እንኳን አላጣጣመው ይሃይጋ እሱን ያልኮሰቱ አታገኝም። ሁሉንም አንድ አድርጓል። በሱ ይሄ በሃያት እያለ አንድነት ነው ነበር። ወደ ሙሀመድ ሰኢድ ሲመለስ አላህ ፍቁት ሶስት ኡምራ አድርጓል። ሶስቱንም ኡምራ አብረን ያደረገው ሱብሃንአላህ በጣም ዋደድ ወድማማች ረ የመጀመሪያውንም ስንሄድ ሁለተኛውንም የመጨረሻውንም ያደረገውን እስከ ሄድ ድረስ እያለ በጣም የተዓጀብኩት ረመዳን ሃያ ሁለት ከገባ በኋላ መሐመድ ሰይድ፣ አሁን ጊዜ ስለሄደብክ ምን አለ፣ በቃ መቶ ምናምን ሺ ብር የትኬት ከምታወጣ በዘጠና ሺ በፓኬጅ ለምን አትልም? አይሆንም፣ በቃ ዘንድሮ የግድ መጨረሻ መሄድ አለብኝ፣ የግድ መሄድ አለብኝ። በጣም የሚያጅበው ነገር ሶስት መዲና ላይ እዛ ያሉ ወንድሞች አሉ። ምስኪን አልፎኝ ለምን ታለቅሳለህ? እለዋለሁ። አይ እንደዚሁ ወይ የኔ መሰለኝ። በቃ መዲና ላይ ስለተረገናኩ የናፍቆት መስሎኝ ነበር። ኦልሞስት እሱ መጨረሻው መሆኑን አውቆት ነበር።

መሐመድ ሰይድ አላህ ይዘን በጣም ነበር። ከምንም በላይ ሚስቱ ደውሎ ዛሬ ስት ነገር ደውሎልኝ እኮ እወድሻለሁ ያጠፈ ነገር ካለ ብሎኝ አፉ ተባለ ላለች ሚስቱ ኦልሞስት እሱ አውቆት ነበር። ወደ ሚቃረቡን ከምንም በላይ አልሐምዱሊላ ትልቅ ጌታው ዘንድ ተቃርቦ ሄደው ስለ መሐመድ ሰይድ አንድ በመሰከረው ነገር

ግን ሁሉም ሰው ምናቀለድ ከሄደ በኋላ ነው። ከምንም በላይ በጣም እንዋደድ ነበረ ሐቂቃ መሐመድ አሚን፣ ከደማቶኝ ምን ያለኝ መሐመድ አሚን፣ እኔ አንድ ነገር አደራህላለሁ። በጣም ልዩ የሆነ ቀረቤታ ነበረ። በጣም ለሰዎች ቢያዝ ልጅ ነበረ። ከምን በላይ ያላችሁ አሊያን አስሰሩ። ምን ያህል መሰተር የሚወደ ልጅ ነበረ። እነዛ ትክክለኛ ሞሚኖች ብሎ ማለት ባየሀቸው ጊዜ እነዚህ ህዝገንዘብ አላቸው ሀብታም ናቸው ብለ ብታስባቸው ነው ያል ቁርአኑ። ሁሌም ባየኸው ጊዜ ሁሌም ሀምስት የተመቸ ሰው ነው ሚመስልክ በራሱ የሚብቃቃ አይኑን ሰቶ ምኑ ሰቶ የሚያውሉት ነበረ። አላህ ይዘንለት በሻና። በጣም ሁላችንም እናግዘው እንለው አልያምን ባለቤት ባህል ስሜቷን ልጅየው ቅድም ሳለቅስ መታ። እሱ አስተባብሪ ይለቀስም አይለቀስም እያለች እናትየው መታ። የአራት ወር የአምስት ወር ልጅ አንጥታ ይሄን ልጅ እኮ ናፍቆት ነበረ እ ይህን ልጅ ሳያይ ነው እኮ ዳተ ሄደ ብላ አሰበች። አላህ ብሎት ደግሞ ሶስት ሴት ልጅ ያለ የመጨረሻው ልጅ ወንድ ወንድ ልጁ በጣም በጣም ይወድ ነበረ። ወንድ ልጅ መውለድ በጣም ይፈልግ ነበር። ገና እሱን እንኳን አላጣጣመው ይሀይጋ

እንደዚህ ገቢ ማሰባሰቢያ ላይ ገባል ልታለሁ ና ቢያስብ አላቅም የእሱን ሩሕ ቀልቡን ማስደሰት እንችላለን። አሁንም ቢሆን አላህ ጋር ማዕጅሩን እየተካፈለ ቢያንስ ልጆቹ ደስተኛ ሆነው ሰዋለን የሚል አእምሮ አእምሯቸው ተረጋጋ ሆኖ ማደግ አለባቸው። የአስር ዓመት የስድስት ዓመት የዘጠኝ ወር እንዲሁም የአምስት ዓመት ልጆች አሉት። የሶስት ሴት ልጆች የመጨረሻ ላይ ደግሞ በደንብ ሳይጠግቦ ያለፈ አንድ የዘጠኝ ወር ወንድ ልጅ አላህ ሰጥቶት ነው መጨረሻ ላይ ያለፈው እና ትልቅ ኃላፊነት አለብን። ማሐመድ ሰይድ ወላይ ሁለት የሚገራርሙ ባህሪዎች አሉት። የእኔ ቤተሰቦች ማሐመድ ሰይድ የመጀመሪያው ጓደኞቹን ለማንም ሰው አያማም፣ እና አንድም ስቀን ሰው አንድ ሰው አምቶ አያውቅም በሀያቱ በህይወት ዘመኑ በሙሉ። ወላይ ሁለተኛው ደግሞ ማሐመድ ሰይድ በህይወት ዘመኑ በሙሉ አንድ ቀን ቸግሮኛል ብሎ አያውቅም። የመጨረሻ ባለው የሚብቃቃና በጣም በጣም በጣም በቃ ችግሩን ለአላህ ካልሆነ ለማንም ለሰው የማይናገር ልጅ ነው። አሁን ያው እኛም የመጣ ነው፣ ያው እንደ ወንድም የለቅሶ ኢሞጂ አትጠቀሙ ፕሊስ ባካችሁ፣ የለቅሶ ኢሞጂ አትጠቀሙ፣ ላይቭን እንዳያስቸግርብን። እስኪ ኮፒሊንኩን መቶ ሺ እናስገባው፣ ሁላችሁም ኮፒ ሊንክ እያደረጋችሁ ኮፒ ሊንኩን መቶ ሺ እናስገባው። ደብል ታቡን ሁለት ሚሊዮን እናስገባዋለን። እንሻላ ቤተሰቦች፣ አሁን ከዚህ ሰዓት ጀምራችሁ አሁን አካውንት እዚህ ጋር የሚቀመጣለን፣ ንያችሁን እዚህ ጋር ትጽፉልናላችሁ እኛ ዛሬ እጃችሁ ላይ የሌለ ዛሬ ማስገባት ማትችሉ እንሻላ የዛሬ ሳምንት ቢሆን እንታገሳለን፣ ነገም ቢሆን እንታገሳለን፣ ከነገ ወዲያም ቢሆን እንታገሳለን። እዚህ ደግሞ ገዝቱ ላይ ገብታችሁ ደግሞ በቃልም ደግሞ እንደዚህ እንደዚህ እነይታለሁ የሚል ወንድም ደግሞ ለይፋችን ክፍት ነው። ከዚህ ሰዓት ጀምሮ ገንዘብ ገቢ ማድረግ ትችላላችሁ። በይፋ የገቢ ማሰባሰቢያ ፕሮግራሙን እንሻላ ያስጀምር ያሉ ወንድማችን ሙአዝ ያው እንደሚታወቀው አልቻለም እኛን ያው እንግዲህ ያለውን ነገር እንትን የምናደርገው ወንድም የሙዛብ ሽር አላህ ይሶብርህ። አላህ ይሶብር ኔ ወንድም ላይ በጣም ከባድ አጋጣሚ አጋጣሚ እኔ ነበርኩ ሆስፒታል የነበርኩትና ብቻ ከባድ ነው ስሜቱ። ሆስፒታል እንደነበርኩ ፉአድ መልካን እንድና አንድ ያክስቱ ልጅና እኔ ነበርኩ። ሙአዝም በኋላ መጣ። ከዛ በኋላ በመሀል ሰላት ልንሰግድ አስር ሰላት ልንሰግድ ወጣን። እናቀውም ዶክተር አግኝተን ነበር መጀመሪያም ከቤት ሲመጣ ኦክሲጅኑ ሀያ አንድ ላይ ነው ነው የመጣው አሁን ደግሞ አልሐምዱሊላ ስኳሩ ተስተካክሏል ግፊቱ ተስተካክሏል ኦክሲጅኑ 100% ነው አለ አንድ ዶክተር እና ሙአዝ ጠይቀ ነው ነበር እዛ በኋላ በመሀል አሱድ ለመስገድ ወጣል አሱድ ሰግደን ስንመጣ ከበር ለአንድ ደቂቃ ያክል ነፍሱ ስንፋሱ ተቋርጦ ነበር ብለው በማስነሻ ደረቱ ላይ አድርገው አስነሱት። እዛ በኋላ አራት አምስቱ ነው የተለያዩ ስፔሻሊስቱ ነው ገቡ። በጣም ተረባረቡለት፣ በጣም ተሯሯጡ። ኤክስሬ አመጡ። ተንቀሳቃሽ ኤክስሬ ብለው አመጡ። የሳንባ ስፔሻሊስት ብለው አመጡ። የጭንቅላት ስፔሻሊስት አመጡ! አምስት ዶክተር ብለው ተሰባስበው እሱ ላይ ተረባረ አርቲፊሻል ገጠሙለት፣ አርቲፊሻል መተንፈሻ ገጠሙለት። ብዙ ሞከሩት። ከዛ አጋጣሚ እኔ በረንዳ ላይ የነበርኩ ፉአድ መልካ ትንሽ ራቅ ብሎ ቁጭ ብሏል። መጣና ዶክተሩ የሙሐመድ ቤተሰቦች ሲል በሩን ሲከፍት አጋጣሚ ፊት ለፊት ነበር የተገናኘ፣ ነው አብሶሪ አለ ዶክተር። ውሸቱን መሰለኝ እና አብሶሪ፣ ብዙ ልናድነው ነው ሞከር፣ ስድስት ሰባቱንን ሞከር ነው፣ ማሽንም አገዘው ሳምባው በጣም ተጎድተዋል። እና ደክሞ ከሆነ ንገረን ስለው፣ አምሶሪ ሶሪ ብሎ ዶክተሩ ማለቀሰ። ህይወቱ አልፏል። እንዴት እንዴት እንዴት ላለ ውሸት፣ ውሸትህን ነው አልኩት። ከዛ አስገባኝ፣ ገዋን ለብሰህ ግባ አለኝ። ማሽን የሚቆጥረውን ሀርት ቢቱ የሚቆጥረውን ይኸው አለኝ። አቁሟል አለኝ። በጎን በኩል ተኝቷል፣ ጥራው

ሰው መናገር ከበደኝ። እኔና ክስቱ ልጅ ፉአድ ብቻ ነው። መናገር ከበደኝ። ዶክተሮች አለቀሱ፣ አዘሩ።